የሚመለከታቸው ቢችሉ ወደ ጸበል ቦታ ቢወስዷቸው። እንዲህ የሚያደርግ ዛር ነው፣ ርኩስ መንፈስ ነው። ከቻልክ እንግዳ ተመስጠህ ወደ መንበረ ጸባዖት አትመሰጥም፣ አታለቅስም፣ አታለቅስም። ከቻልክ የሌሎችን አምጥተህ ያን ያህል በተለያየ ሁኔታ የደነደነውን ትከሻህን የምትገልጽብን ያን ጦንቻህን የምትገልጸው ያ አየነው እኮ ምን ምን እንደሚመስል እሱና፣ በእውነት ይቅርታ ብዙ አታናግሩን እንዴ። ትክክለኛ ያልሆነ አገልግሎት፣ በትምህርተ ኢሳያስ ምዕራፍ አንድ ላይ እኮ ስንመለከት መስዋዕታችሁ መስዋዕታችሁ ፋንድያ ሆኗል ይላል። አው እንደዚህ ሆኗል። በእውነት እናውቅ እኮ እናደርጋለን። ቀድሞ ላይ ትክክል አይደለም። በቃ አሁን እኔ ለምሳሌ በጮህት ዓለም ውስጥ ነበርኩኝ። ስለዚህ ስናደርገው የነበረው ክንውን ትክክል አይደለም። ማሕሌት ላይ እኮ መቋሚያ መወራወር፣ ጸናጽል መወራወር አለና እሱ ትክክል አይደለም። ፈሮን ከራሳችን ላይ ሰቅለን እንደ እንዝርት ምንሽከረከርበት እንዲያ እስክታ ዳንስ እንዴ በሉ ጠጡ ሊዘፍኑ ተነሱ ተብሎ እኮ ነው የተጻፈ። በዚሁም አንዳንድ ነገር ለማለት አስፈልጎናል። በዚህ ሳምንት ከሂዳር ሚካኤልም ዚያም በፊትም አንዳንድ በማህሌት ላይ ተገቢ ያልሆኑ ድርጊቶች ይታያሉ። በተለይም የሂዳር ሚካኤል እንግዲህ አዲስ አበባ አካባቢ አንድ ማህሌት ላይ የተከናወነው ድርጊት ሁላችሁም አሳዝኗቸዋልና እንዲሁም ማን ነው እኔን የሚለኝ እኔ አለቃ ነኝ እስከሚል ድረስ ሲናገር ሰምተነዋል። እንግዲህ አለቃ ቀርቶ ከተሳሳተ ማንም ይሁን፣ ጳጳስ ሊሆን ይችላል። እነሊሆን ሊሆን ጳጳስ ነበሩ እነ መቅዶንዮስ እኮ ነበሩ። ከተሳሳቱ ግን ተሳሳቱ ነው። እርግጥ በዚህ ዘመን ተምሮ ቤተክርስቲያንን አውቋት ወደ ስልጣንም ሆነ ወደሆነ አገልግሎት ስለማይመጣ በዘር እጅ መንሻ በሚባለው አሁን ስሙ ተቀይሮ በሙስና ምንለው ወይም ደግሞ ጉቦ በሚባለው የመጡ ቤተክርስቲያን የማታውቃቸው ቤተክርስቲያን የማያውቋት እንግዲህ ቅድም ላይ የታቸው ከሆነ ወሪዴ ወሪዴ የሚለው ወረብ ሪክዋ ለቤተክርስቲያን አይመርክዋ አፍቀርክዋ ቤተክርስቲያንን አየዋት፣ ከዚያ አወኳት፣ ከዚያ ወደድኳት ነው የሚል ቤተክርስቲያንን ለመውደድ ማወቅ ይጠይቃል። ለማወቅ ደግሞ አስቀድሞ ማየት ይጠይቃል፣ ያስፈልጋል። ቤተክርስቲያን ያላዩት እሷም አታውቃቸው፣ ቤተክርስቲያንን የማያውቋት እሷም ማታውቃቸው ቤተክርስቲያንን የማይወዷት ሰዎች ተነስተው አንዳንድ ጊዜ ምህመና አሳዝኗቸዋል። እርግጥ ጤነኞች ሆነው አይመስለኝም። ይህ የዛር መንፈስ ነው የሚመስለኝና የሚመለከታቸው ቢችሉ ወደ ጸበል ቦታ ቢወስዷቸው። እንዲህ የሚያደርግ ዛር ነው፣ ርኩስ መንፈስ ነው። እንዲሁም እኮ በታሪክ ካየን ለምሳሌ ጎንደር ውስጥ ወረብ የዚህ ቆረብ ከተደረበ በኋላ አይቀመጥም ይሆነ። ይሄ የሆነበት ምክንያት ዝም ብሎ አይደለም። ጎንደር ባታ ላይ የዘጉ ባይታዊ እንደነበሩና ከእለታት አንድ ቀን ማይሌቱ ውቆ አሁን እንዳየነው አይነት እስክታ አይሉ እንግዲህ ዘፈን አይሉት ዘፈን ወይ ማይሌት አይሉት ማይሌት፣ በቀደም አይታችሁታል። አሁን ቪዲዮውን ስለምናሳያችሁ ሌሎቹም ብዙ ናቸው፣ አያልቁም። በነገራችን ላይ በጣም ያሽካ እርግጥ አለማወቅ አንዳንዶቹ ባለማወቅ ነው እኛም ቀድሞ ላይ አቋቋም ቤትሁን፣ እንዲህ የመጻሕፍቱን ዓለም ሳናየው እያገለገልን ይመስልን ነበር። ለምሳሌ በሰማይታት ላይ በጻድቃን ላይ በክርስቶስ ላይም መከራ እያደረሱ እግዚአብሔር ያስደስቱ ይመስላቸው የነበሩ ሰዎች የዋሆሽ ነበሩ። ጣዖታቸውን እያስደሰቱ ነውና ባለማወቅ ነው እንዲያ ሲያደርጉ የነበረ። ክርስቶስም አምላካችን እግዚአብሔር መስቀል ላይ ሆኖ ያላወቁም አብረው ሰቅለውት ያላወቁም አብረው ይሰቀል ብለው ስለነበሩ ነበሩ የሚያደርጉትን አያውቁምና ይቅር በላቸው ያለም፣ እርግጥ ለዚህ ነው ቅዱስ እስጢፋኖስም ከአምላኩ እንደተማረ አውቀው የሚያጠፉ አሉ፣ ሳያውቁ ደግሞ የሚያጠፉ ስለነበሩ አምላኩ የተማረውን የሚያደርጉትን ያውቁም እና ይቅር በላቸው ብሎ እስጢፋኖስም ጸልዮላቸዋል። ብዙዎቹ ባለማወቅ ነው። እርግጥ ብዙዎቹ ባለማወቅ ነው፣ ብዙዎቹ ደግሞ እያወቁ፣ ብዙዎቹ ደግሞ ሌላ አላማ ተሸክመው መተው ነው። አይታችሁ ከሆነ ኮሜንት ላይ ይህ ሰው በጣም ኢየሱስን እያስደሰተ ነው፣ የሚገባ ምስጋና እያመሰገነ ነው ብለው ፕሮቴስታንቱ ሲቆሙላቸው አይተናል። ስለዚህ ከነሱ አጀንዳ ተሸክመው መጥተው እንደሆንም አናውቅም። መነኩሴ አይመስሉኝም። እርግጥ መነኮሳ የሚያጠፉ አሉ በዚህ ዘመን። እርግጥ መነኮሳትም መስለን የምናገለግለው ነገር አይገባኝም። የት እንዳመጣ ነው። ሐዋርያት እንደዚህ አድርገው ሲሄዱ አላየንም። እንደ መነኩሴ ተመሳሳይ ቆብ ደፍቶ አይተናል። በሐዋርያት ዘመን እንደዚህ ያለ ነገር አላየንም። እንደዚህ መመሳሰል የሚባል የለም። መሆን ነው፣ መሆን ነው። ክርስትና መሆን እንጂ መመሳሰል አይደለም። አሁን ካህኑንና መነኩሴውን መለየት አልተቻለም። በዚህ ዘመን ምዕመናን እኮ መለየት ተስኗቸዋል። እርግጥ መምህሩንና ካህኑን ያቆኑና ካህኑን እናም ካህኑን መለየት ተስኖናል። እርግጥ በዚህ ዘመን ካባውን የሚለብሰው ሁሉ ነው፣ ሻሹን የሚጠመጥመው ሁሉ ነው፣ መቋሚው የሚይዘው ሁሉ ነው። እንዲያው አይታችሁ ከሆነ በአንድም በሌላም ብቻ እንዴው ጣዖትና ታቦት እየሆነ ሄደናል። በእውነቱና ያንን ቆብ ደፍቶ ማን ነው የሚናገረኝ እያለ ሲዘን አይታችሁታል፣ አሳዝናችሁታልና ይሄ ግን የቤተክርስቲያን ስርዓት አይደለም። ወደ አነሰው ሰር ጎንደር ላይ ማህሌቱ ሙቆ ደምቆ ሲሰሙ አንድ የዘጓ አባት ምንድነው ብለው እየሮጡ ሲሄዱ ዲያብሎስ በመካከል ሆኖ እንዲዘሉ እንዲያ ወደ ዳም ስቀይረው እንዲያ እንዲሆኑ እያደረጋቸው ደረሱና ማህሌቱን አስቁመው አውግዘው ከዚህ በኋላ እንደዚህ አይገባም ብለው እንደከለከሉ አባቶቻችን ያስተምሩናል። በነገራችን ላይ ስለዚህ ማህሌት ለመሆኑ ወደ ስጋዊ ስሜት የሚወስድ ነገር አለ ወይ? ምክንያቱም ማህሌት በባለፈውም በእኛ ቪዲዮ ላይ ስለ ከበሮ ስለ ጸናጽል ስለ መቋሚያ አንስተንላችሁ ነበርና ባጭሩ ማህሌት እኮ እለታ አርብ ላይ ሁነን የምናከናውነው አገልግሎት ነው። ለምሳሌ መቋሚያውን ተሸክመን እኮ የክርስቶስ መስቀል ተሸክመን መሸከሙን እያሰብን ጸናጽሉን ወደ ታች ወደ ላይ ስንል እኮ ለኛ ብሎ ሲወርቅ ሲደፋ መዋሉን መላእክት ሲያመሰግኑለት የነበረውን ክርስቶስ ለካይል ለከጽን እያሉ። ሌሎች ሴቶችም ያለቅሱ እንደነበረና እናንተ ሴቶች ስለራሳቸው አልቅሱ ስለእኔ አታልቅሱ ሲላቸው የነበረውን ያንን ሁሉ መሰረት አድርገን ከበሮ እኮ እንዲህ ማንገቹ የታሰረበትን የተሳበበትን ገመድ ከበሮ ራሱ የሱ ምሳሌ ነው። ሰፊው የመለኮቱ የስፋቱ፣ ጠባቡ ደግሞ በአጭር ቁመት በጠባብ ደረት መወሰኑን እያሰብን የጥልፍልፉ የተያዘበት ደግሞ የተገረፈውን ግርፋት የተገነዘበትን መግነዝ እያሰብን የምናመሰግንበት ነው። ስለዚህ ማህሌት በነገራችን ላይ ማህሌት ስናከናውን እለተ ዓርብ ሆነን ነው። ቀራኒዎስ ውስጥ ነን። ማህሌት ቀራኒዎ ነው፣ ቀራኒዎ ነው። ቀራኒዎስ ላይ የሆነ ሰው ደግሞ ቢቻል ቢቻል ማህሌት ላይ በተመስጦ እንበው ሊመጣ ይቻል ነበር እንባ ቢያድለን ማለት ነው። እንባ ድለን ብለን ድምጽ ይገባናል እንበው። እርቋል እንባ ሀኛ እንጂ የግዳ ስለዚህ ቀራኒዎስን እያሳውክ 6666 ጊዜ መገረፉን ሲወርቅ ሲነሳ ማለት እኛ ወርቀን ነበረና እኛ ባጋንት ንገረፍ ነበረና ለዚያ ካሳ እንደመጣ ለማጠየቅ ወጻፈው ወርሶ ራሱን እንደመቱት እንዴ ያንን እያሰብን የምናመሰግነው ምስጋና ነው እንጂ እንዲህ ዛር እንዳያሰው እንዳያዘው ሰው የምንገፈገፍበት ከበሮን ከራሳችን ላይ ሰቅለን እንደንዝርት የምንሽከረከርበት እንዲያ እስክታ ዳንስ እንዴ በሉ ጠጡ፣ ሊዘፍኑ ተነሱ ተብሎ እኮ ነው የተጻፈ። በነገራችን ላይ ዘፈን ያጋን ስራ ነው። ይህ አጠቃላይ በመጽሐፍ ውስጥ ተጽፏል። በቤተ ክርስቲያናችን የሕግ መጽሐፍም ተጽፏል ተጽፏል። ስለዚህ ቀጥታ ያ ወደዚህ ነው ያመጡት። ምን ያድርግ? እሱ እንግዲህ በልቶ ጠጥቶ የበሎ የጠጣው ሳይስማማ ሞቅ የሚያደርግ ነገር ቢራውን ጨልጦ ነው ወደ ማይሬት የሚመጣ። እሱ አለቅ አይደለ? ባለ ዘመን አይደለ? በቤተ ክርስቲያኒቱ የሙዳይ ሙዳይ ምጽዋት የሚባለው ብር ለነዳያን የሚገባውን ያንን እየገለበጠ መኪና ገዝቶ ቤቱን ሰርቶ እንግዲህ የማይገባ ነገር እያደረገ። እንዲሁ ምዕመናን ታዝናላችሁ እያልን ነው እንጂ እናያለን እኮ ብዙ ነገር። ስለዚህ ያንን አድርጎ ሙቆት ገብቶ እዚያ ደግሞ ምዕመናን ለምንድነው የተገቢ ነው ወይ አባቶቻችን፣ ከናንተ የምንማር ወይ እንዲህ መስቀሉ መቋሚው መስቀሉ ነው ብላችሁናል። ከበሮው እሱ ምሳሌ ነው ብላችኋል። ጸናጽል እንግዲህ እያንዳንዱ በባለፈው ሜዳሚት ሚዲያ ላይ ስላስቀመጥን በግራ በቀኝ ያሉት አምስቱ ድምጽ የሚሰጡ መካከል ላይ ያሉት ብረቶች ከለያሉ መያዦ ሳይቀር ምስጢሩም እንደሆነ በባለፈው ቪዲዮአችን የሚያሰርተናል እና ባጭሩ ያንን ማየት ትችላላችሁ። ምዕመናን ቤተ ክርስቲያናችን ማህሌቷም ቀርቶ የትኛውም አገልግሎት ዕለተ ዓርብ ነው። ቅዱሳን እራሱ ዕለተ ዓርብ ይበቅላሉ። የዕለተ ዓርብ ጀግኖች ናቸው። ዕለተ ዓርብን መሰረት አድርገው ነው የሚኖሩ። እነ ዮሐንስ ወንጌላዊ ማንሳት እንችላለን እኮ የክርስቶስን ክርስቶስ ሲሰቀል አይቶ ስለነበረ መላ ዘመኑን ቁጹረ ገጽ ይለዋል። ፊቱ የተቋጠረ ነበር። ስለዚህ ቢቻል እኮ ማሕሌት ስንገባም፣ ሌላም ጊዜ ክርስቲያኖች የክርስቶስን መከራ የተከፈለልናን ዋጋ የፈሰሰልነን ደም በደሙ እንዴት እንደዋጀን እያሰብ ማህሌቷችን በተመስጦ መሆን አለበት። እዚያ ውጭ ጥፋት አጥፍቶ ይቅርታ እንደመጠየቅ ንሳ እንደመግባት ይሁዳነት ነው። በነገራችን ላይ ይሁዳ አጠፋ፣ ነሳ፣ ገባ ሲባል እምቢ ያለ ዛፏ ኮ ስትናገሩ እምቢ ብሎ ታነቀ። አሁንም እንደዚያ ነው የሚመስል። በእውነት እንዲያጠፉ ሰው ባለማወቅ የሚሆን አውቆ ያጠፉ ሰዎች እንደ ቅዱስ ጴጥሮስ አጥፍተናል ብለው ለህዝቡ ይቅርታ ሊጠይቁ ቤተክርስቲያንን ይቅርታ ሊጠይቁ ይገባል እንጂ እያጠፉ ሌሎቹ ሰዎች ከቤተክርስቲያን ውጪ የሆኑ ሰዎች ለነሱ ጋርድ ቁመውላቸው ስለነሱ እየጮሁላቸው ስለነሱ እየመሰከሩላቸው ትክክለኛንን ማለት ትክክል አይደለም። የቤተክርስቲያን አገልግሎት እንዴ አይደለም። መቋሚው፣ ጸናጸሎ ከበሮ እለተ አርብ ነው። የዕለተ አርቡን የክርስቶስን መከራ የምናስብበት ነው። ቤተክርስቲያናችን ከመሰረት እስከ ጉልላት ድረስ እያንዳንዱ የምታከናውነው አስፈላጊ ከሆነ በስርዓት ቤተክርስቲያን ክርስቲያን መምጣት እንችላለን እና ያለን ከዕለተ ዓርብ ውጭ የሆነ ድርጊት የምታከናውነው የለም። የለምና ምዕመናን፣ እናንተም ቤተክርስቲያን ክርስቲያን ስትሄዱ ጭብጨባችን እልልታችን ክርስቶስን የሚያስደስት በተመስጦ የተከፈለልንን ዋጋ እያሰብን የፈሰሰልንን ደም እያሰብን መቋሚያውን ተሸክመን ስናስረግድ ክርስቶስ መስቀሉን ተሸክሞ ወደ ቀራንዮ ተራራ እርጥብ ያ ትልቅ እርጥብ ግንድ ተሸክሞ አመስቀሉ ክብደት የተነሳ በለበሰው ስጋ ለአጽድቆተ ትብሲት እየወደቀ እየተነሳ መውጣቱን እያሰብን በተመስጦ ማመስገን ይኖርብናል እንደዚህ ያሉትን ሰዎችም ኃይል እንላቸው ይገባል የሚመለከታቸው የቤተክርስቲያን ሰዎችም እባካችሁ የጥፋት ተባባሪዎች አትሆኑ ብዙ ጥፋተኞች አሉ የጥፋት ተባባሪዎች ደግሞ አንሆን የትኛው መጽሐፍ ነው የቤተክርስቲያን ላይ ደንስ የሚል ያገን ስራ ነው ዘፈና ስለዚህ ብችል አልቀሰ በተመስጦ ዘመር ይሄ ማይሌት ገንቦ የሚባለውም የሚያለው ከቤተክርስቲያን መውጣት አለበት። ሳናውቅ እኮ እናደርጋለን። ቀድሞ ላይ ትክክል አይደለም። በቃ አሁን እኔ ለምሳሌ በጩኸት ዓለም ውስጥ ነበርኩኝ። ስለዚህ ስናደርገው የነበረው ክንውን ትክክል አይደለም። ማይሌት ላይ እኮ መቋሚያ መወራወር፣ ጸናጽል መወራወር አለና እሱ ትክክል አይደለም። እያለቀስን ለእኛ የተከፈለውን ውለታ እያሰብን ለክርስቶስ ኃጢአታችን ይቅር እንዲለን ምንማ ምንጮኸው ጩኸት ከደመና በታችን እንዳይቀር ለዚህ እኮ ነው። ምላ እያዛል ቅዳሴ ይቀደሳል የሁሉም አይነት ይቆማል። ከደመና በታች ቀርቶ ከዳመና በላይ መሄድ አልቻለም። ለዚህ ነው የሀገራችን መከራ የማያበቃ የቤተክርስቲያናችን መከራ የማያበቃ የክርስቲያኖች መገደል፣ የክርስቲያኖች መፈናቀል፣ የክርስቲያኖች መታረድ፣ የክርስቲያኖች መቃጠል፣ ሀብት ንብረታቸው መቃጠል ገና ሕፃን በማህፀን ያለ ሕፃን የእናት ሆድ ውስጥ የእናት ሆድ የእናታቸውን እየተሳለቁበት የምናይ የአንዳችንም የሁሉ ምህላ የሁሉ ጸሎት መልስ ያላመጣ እኮ ደመና በታች የሆነ የሆነ እኮ ለዚህ ነው፣ ተገቢ እንዲሆን አድርገን ስላላቀረብ ነው። አይተናል፣ እንግዳ ትክክለኛ እንባ ሲቀርብ እኮ የራሔልን እንባ አይተናል። ይሃሉ ሆኑ በዚህ ሰማይ አምላክ እስራኤል አዶናይ፣ በዚህ ሰማይ የአዶናይ የእስራኤል አምላክ አዶናይ ሁሉን ሻይ እግዚአብሔር የለምን ብላ የረጨችውን እንባ እኮ መንበረ ጸባዖት ደርሶ አንኳኩቷል። የ215 ወይም ደግሞ የ430 የእስራኤል የእስራኤላውያን ንንባ ይዟ አረገ መልስ አምጥቷል። እንዴ ትክክለኛ ያልሆነ አገልግሎት በትንቢተ ኢሳይያስ ምዕራፍ አንድ ላይ እኮ ስንመለከት መስዋዕታችሁ መስዋዕታችሁ ፋንድያ ሆኗል ይላል። አው እንደዚ ሁኗል። በእውነት ይሄ እግዚአብሔር የማይወደው እግዚአብሔርን የማያስደሰት ቀራኒዮስን የማያሳ የማያሳስብ ቀራኒዎስ ውስጥ ውስጥ የማናመሰግነው ምስጋና ካለ እርሱ የአህያ ፋንድያ ሆኗል። እግዚአብሔር አይቀበለውም። እበት ነው እሱ። ስለዚህ አይቀበለውም። የአህያ ፋንድያ ነው መስዋዕታችሁ ነው ያለ። ወደ እኔ ብታለቅሱ ልቅሷችሁን፣ ምህላችሁን፣ ጾማችሁን፣ ጸሎታችሁን፣ አገልግሎታችሁን አልቀበለውም ብሏል እግዚአብሔር። እንደዚህ ያለውን መስዋዕት በመስዋዕት በምስጋና የተሸበበ ሌላ፣ ግን ተንኮል፣ ሌላ ሴራ፣ የሌሎቹ ዓላማ ማስፈጸሚያ ቤተክርስቲያን የማታውቀው ከዚህ ከመናፈቃኑ ዓለም የተወረሰ ካጋንት የተወረሰ ስለሆነ እባካችሁ እግዚአብሔር የሚወደው ንጹህ መስዋዕት ይሁን። የማህሌት አገልግሎታችን፣ የቅዳሴ አገልግሎታችን፣ የሰዓታት አገልግሎታችን፣ የሰርክ አገልግሎታችን፣ የወንጌል አገልግሎታችን የሌሎቹን እየኮረጅን እያመጣን ቤተክርስቲያናችን፣ ምን ጠፍቶ ነው ለመሆኑ? የራሷ ስንት ነገር ሞልቶ። እንዲህ ከቻልክ እንግዳ ተመስጠህ ወደ መንበረ ጸባኦት ወጣ። አትመሰጥም። አታለቅስም። አታለቅስም ከቻልክ የሌሎችን አምጥተህ ያን ያህል በተለያየ ሁኔታ የደነደነውን ትከሻህን የምትገልጽብን ያን ጦንቻህን የምትገልጸው ያ አየነውኮ ምን ምን እንደሚመስል እሱና። በእውነት ይቅርታ ብዙ አታናግሩን። እኛ መተቸት አንፈልግም ግን የቤተክርስቲያኑ አንድየዋን አጥሩን ዘለላችሁ ቤተክርስቲያኒቱን ሰው እንደሌላት አደረጋችኋል። ስንት ሰው እያለ የሚመለከታቸው የቤተክርስቲያን አባቶች ሲሆን ስለ ሌላው ነገር በክርስቲያኖች ስለሚከናወነው መከራ እውነቱን ተናገሩ። እንዳቡነ ጴጥሮስ እንደናቡነ ሚካኤል ሁኑ። ያለዚያ ሌዮናውያን አንሆን ንስጥሮሳውያን መቅዶሳውያን አንሆን። አባቶች የትደው ነው? አንተ እንዲህ የምትል የምትሉ ትኖራላችሁ። አባትነቱ ስለ እውነት ስለ ኖረና እውነት እስከ ተናገረ ድረስ ነው። ስለዚህ የሚመለከታችሁ ሃይበሏቸው። አስተዳዳሪ ስለሆነ የትኛውም ይሁን እንዲህ ከተሳሳተ የትኛውም ምሁር ይሁን መጀመሪያ ከተማረ አይሳሳትም። ስላልተማረ ነው የሚሳሳት። እዚያ መማር እኮ ይሁዳም እኮ እንደ ሐዋርያ ሦስት ዓመት ከመንፈቅ ከሦስት ወር እኮ ከጌታ ቁጭሎ ተምሯል እኮ። እንዲህ እነ አሬዎስ እኮ ከቅዱስ ጴጥሮስ ተፍጻሚ የሰማይ ቁጭሎ ተምረዋል እኮ ሌሎቹም እኮ እነ አሬዎስ ከአሬዎስ በላይ ግጥም ገጣሚ፣ ስብከት አዋቂ፣ ዘማሪ ከሱ በላይ አልነበረም። ግን ወደቀ ወደቀ። ስለዚህ ከወደቀ ወደቀ ነው፣ ማንም ይሁን እንዴ ዲያብሎስ እኮ አዜ መንጦ ላይት ቅሩበ እግዚአብሔር አቅራቢ ሰባቱ ሆኖ እኮ ነው የተፈጠረ የነበረ ግን ያንን አላወቀም። ሲወርቅ ወደቀ እግዚአብሔር ጥሎታል። አለቃ ዲያብሎስ እኮ አለቃ ነው። ከመላእክት ሁሉ የመላእክት አለቃ ነበር። አለቃ ስለሆንኩ ነው ዲያብሎስ አለቃ ነበረ። በእውነት አለቅነታችሁ ለመሆኑ በየት ነው? ለቤተ ክርስቲያን አለቅነት በየትኛው መንገድ ነው የመጣችሁ ተመራችሁ? በትክክለኛው መንገድ ነው ወይስ በተለያየ ነገር ነው የመጣችሁና በእውነት አቆሙ። አለቅነት ከሆነ ዲያብሎስም የመላእክት አለቃ ነበር። አዚ የመንጦላይት ቅሩብ እግዚአብሔር አቅራቤ ስብሐት ተብሎ ነው ይሁሉ መንጦላይትን የሚይዝ ለእግዚአብሔር ምስጋና የሚያቀርብ ተብሎ ምስጋናን የሚያቀርብ ከእግዚአብሔር ቅርብ ተብሎ። እርግጥ ቅሩብነት ለእግዚአብሔር መልካምነት በተቀበተ ሁን በተባሉበት መንገድ በሕጉ መኖር ነው። ቅሩብነት ለእግዚአብሔር ማንኛችንም ቅርብና ለእግዚአብሔር በሕጉ እስካለን ድረስ ስለዚህ አለቅነት ወይም ደግሞ መነኩሴነት ጳጳስነትም ሊሆን ይችላል። ከተሳሳተ ተሳሳተ ነው። ቅዱም አንስተናልና ጳጳስ አይሳሳትም የሚል የቤተክርስቲያን የማይሳሳት ክርስቶስ ብቻ ነው። ቤተክርስቲያን ውስጥ ክርስቶስ ብቻ ነው የማይሳሳት፣ እግዚአብሔር ብቻ ነው የማይሳሳት። በንሳ ተመለሱ እንጂ ከቅዱስ ጴጥሮስ አላውቀውም ሲል እኮ አይተናል። ኋላ ግን አልቅሶ ነው የተመለሰ። ይሁዳ ተሳሳተ፣ በዚያው ቀረ። ስለዚህ በቤተክርስቲያን ውስጥ ከክርስቶስ ውጭ ቤተክርስቲያን አይሳሳት የምትለው የለም ይሄንን የካቶሊክ ጸባይ፣ በቃ ፖፑ አይሳሳትም። እንዲህ የካቶሊኩን ጸባይ እባካችሁ፣ ወደዚያው ቤታችሁ ከዚያ ከሆነ ወደዚያ ሄዱ እንጂ ከሌሎቹ ቤት ያለውን ወደኛ ቤት አትንጡብን ለማለት ፈልጌ ነው። ምዕመናን፣ ከዚህ በኋላ እባካችሁ ማህሌት በትክክለኛ የሚያመሰግኑትን ሊቃውን ተመልከቷቸው። አረጋገጡ ክርስቶስ መረገጡን እያሰቡ ጸናጽሉን ሲጥሉ ሲያነሱት፣ መቋሚውን ሲያነሱት በተመስጦ የትኛውም በቤተክርስቲያን ሥርዓት መሆን አለበት። ይህንን ለማለት ፈልጌ ነው። ማህሌታችን በትክክለኛው መንገድ እንጂ እዚህ ውጭ መድ የለበትም። እና ወረባችን ራሱ ስርዓት ይዞ መመስገን አለበት። ከዚህ ውጭ የሆነ አገልግሎት ትክክል አይደለም ለማለት ፈልጌ ነው። እግዚአብሔር ይስጥልን። መድኃኒት ለሀገር ወሉደህነ በሰራ ዘጣህ አጥሞ ወሉደህነ